ትምህርታችን ርዕስ ገባ ስንል በመንፈስ ቅዱስ ግብር ለተጸነሰው ሰማያዊ ንጉሥ ጃቢሮስ መድኃኒት ጠንስሷል። ለምን ትንቢቱ ሲነገር ነቢያትን አስገደለ? ዳንኤልን የመሰለ ነቢይ በአንበሳ ጉድጓድ አስጣለ። ነቢያት የሰራውን አሰራ። ወደዚህ ዓለም ሲመጣሳ መድኃኒት አዘጋጀ! ሶስት መቶ ሺህ ዕጽዋት ነው የተቀመመው። ድንግል ልትጠጣ ለማሕፀን የማርያም አማኑኤል ሊያድር ሲመጣ መካን ቢጠጣው አንጀት የሚበርጥስ ወላድ ቢጠጣው ፅንስ የሚያፈጥ የሚያፈርስ ነው የተጠጣው። ይህንን ያደረገ ሰይጣን ኢትዮጵያ መጥቶ ደጉን ክፉም እንዳይልወለድ ማሕፀን አዘግቶ ዘር እንዲጠፋ ችግር እንዲሰፋ ሰው እንዳይተካ ይህ ሁሉ ክርስቲያን ይህንን አድርጎ ነጭ ለብሳል አንድን ያፈስ ይመላለሳል።

ህንውስም ይስታስወልደው የዘመኑን ያህል አሳድገው ጋን ወተት እያጠጡ ሲቀብጥባቸው ከጎን ተራራ ላይ ወጥቶ ወደ ድንጋይ ሲያነሳባቸው በመስቀል አውርደው መሬት ቀብረው እንዳስቀሩት ሁሉ በምጥ እንደተያዘች ከደጉ አባት መጣች። ኦ ብዚቶ ንግሪ አበሳኪታ ስብ የቅርብ እግዚአብሔር ተደበቅሽም ተሰወርሽም ተጨነቅሽም ተገደርሽም ወደርሽም ከእግዚአብሔር ፊት የሚዋሻ በሳይልም ተናገሪ። ለእኔ ሳትይ ወደዚህ ላመጣሽ ነገር ጠርቶ ለሚወስድሽ አምላክ ተናገሪ ሲላት አንሰ ምስለ ክልኤቱ አሃው እሉ እንዘ እያምሩ ፀነስኩ በሁለት ወንድማማቾች ሩካቤ ሥጋ እነሱ ሲመጡ እኔ እያወቅኩኝ እነሱ እንዳይተዋወቁ እየደበቅኩኝ ለሁለት ወንድማማቾች አንደዝ የጸነስኩኝ። ወይም ድረ ጸነስክዎ ቀጠልክዎ በስራኝ ከተጸነሰ በኋላ በመድኃኒት ገደልኩት። ወወሃብክዎ ለወገደፍክዎ ለከለባት ለውሾች ሰጠውት ወጸለየ አባ ማቲ ማቴዎስ ከመትኩን አረ አለ ብዙሃን ይህ ነገር እንዴት ነው አምላኬ? ብሎ አለቀሰ። ወይ ጠጣ ምድር ከመቈሬ ወዳታን ቆሬና ዳታን ሙሴንና አሮንን ከሥልጣን አውርደው ሥልጣን ሊወስዱ ሲሽመደመዱ በመሬት ቅጣት ዝግዝቅ እንደሆነ መሬት ተከፍቶ ዋጣት። ይላ የሰው አመጣጡ እንዴ ነው? ይቅርታ። ከዚህ ቀጥሎ እንግዲህ የሰው ልጅ በአራት ባህርያት ይሰቃያል። ነፋስ ነህና መጀመሪያ የሚቀበልህ ነፋስ ነው። በልጅነት አፍን ውስጥ የምትከፍተው ደስ ማለትህ እንኳን በስላሴ ትዕዛዝ የመጣው የውሻ ቡችላስ በልጅነት የከፋ ብለት ሁሉም የሚጎረብጠው ጫንቃው ሲያውጥ ነው። በነፋሱ ጊዜ ነገር አመላላሽ ነው የሚያረግ። እዚያም እዚያም ትስ እያልክ ነው ሰፈር የምታቃጥለው። የገሌ ልጅ ተናገረ እየተባልከ ነው የምትጠላው። በሽታውን ከስር ጀምሬ ልንገር ብዬ ነው። ለሀያ ቀን በዚህ ትመራለህ። ከሱ ቀጥሎ እሳት ይቀበልሃል። በእሳት ጊዜ ዝምቱ አይደለም። የሰው ዘር እንስሳ ያስተኛሃል። ሀያ ቀን እሱ ይመረሃል።

ስጋ መውደቁ የሚታወቀው አለመንቀሳቀሱ ነፍስ መለየቷ የሚታወቀው ሰውዬው አለመተንፈሱ ስለዚህ በቃ ምንድን ነው የምትባለው የሚቀበረው ነው ትለኝ

የመጨረሻ ጊዜ ግን ይሸተኛል ሲነጎስዶ የሚከተው እሱ ደግሞ ተራውደር ሶስ ተሚሸጥ ህንዶች ምን እንዳልልንገርፍ የሞተውን ሰው ለምንድን ነው የምታቃጥሉት? ተባሉ። ሀበሻ በቁሙ ነው የሚያቃጥለው። ሀበሻ በቁሙ ነው የሚያቃጥለው። እኛ የምናቃጥለው ከሞተ ወዲያ ነው አሉ። እኮ እንደ ቤተ ክርስቲያን ጥሪ የላችሁም። ዛሬ እንደ ተዋህዶ ሃይማኖት የላቸውም። በሃይማኖት ምን መጣ የሌለ ድርጅት የለም። በሀገራችን ምን መጣ የሌለ መከፋፈል የለም። በቤተ ክርስቲያናችን ምን መጣ የሌለ ዘረኝነት የለም። በህይወታችን ምን መጣ አንድ ሰው ለእግዚአብሔር ተገዥ የለም። ሁሉም ገደል ገብቶ መውጫ ያለበት ሰዓት ነው።

ምን አለች ትል እንደሆነ እፀከምት ምትባል ጓደኛ አግኝተናል። ማለዳ ትበቅላለች የተሰራችበት አትታወቅም መብቀሏ ነው በሶስት ሰዓት ታበራለች፣ በስድስት ሰዓት ታፈራለች፣ በዘጠኝ ሰዓት ትደርቃለች፣ በአስራ አንድ ሰዓት ረግፋ